አባባ ደውሎ ነበር፣ ሰላም ብለሻል። እሺ። ከዛ ቆረፍሽ? አይ፣ እንደዚህ የሆነሽ መሀል መንገድ ላይ ኮርኮሬ ሌባና ፖሊስ እየተጫወጥኩ ቆይ፣ ግን እኔ ሌድ ነው። በቃ ዕድሜ ማሳጠር አልፈልግም እና የነኪራ ቤት እድሜ ማራዘሚያ ካምፕ ነው ለእኔ። አዎ፣ ለማንኛው ከነኪራ ቤት መውጣት አለብሽ። ቆይ ለምን በቀላሉ እጅሽን እዤ ወስጃ አልሰጥሽ ማትለኝ? እየቀለድኩ አይደለም። ትቻለሽ እና መጀመሪያ ለምን ይህን ሀሳብ አላመጣም ነበር? የተኛም ሴጣን አትቀስቅሰው አሉ። ምን ያርግሽ? ክቦብና ሰኒ ደስ ያለ ቀን እያሳለፉ ነበረ። ለክብሮን ሰኒ ዘፍናለታለች ት ትመጣ ነበር ሰሞኑን ቀታሃል። ብቻ ይን ሳድር ሰኒዬ እያለች ይዘፍነችለት ነበረ። ኪራና ጽናት ወክ እንውጣ ያልኩ እንድናወራ እንጂ እንንዘጋጋ አልነበረም ትለዋለች። ዝም አልኩሽ አይደለ ሲላት ዘጋሁሽ ነው የሚባለው አለች። ይቅርታ ከቀልቤ ስላልወንኩ ነው እኮ ሲላት፣ ምን ሆነ ነው ግን የኔ የማላውቀው ነገር አለው ብላ ስጠይቀው ነበረ፣ ግን ሊነግራት አልቻለም። ሰላም ጤና ይስጥልኝ። ክብሯንና ክብሯን የቻናል የቤተሰቦች ሰላማችሁ ይብዛ በያላችሁበት። ጽናትን ክፍል ሰማኒያ ሁለት ከኪራ ጋር የመጣችው ሴትዮ ከቅዱስ ጋር ተገናኝተው ካፌ ቤት ተሸፋፍና ነበረ የሄደችው። ይቅርታና ሰዋለው ሲላት፣ እባክህን የነኝ ብላ ሻርባን ከፈታ ረገች። ምን ሆነሽ ነው ተከናንመሽ የመጣሽው ሲላት፣ ሰርጀሪ ፊላርጎ ልበልህ አለችው። እነትምጠቱርኮች ጋር የዘራረገ እንዳላቸው ያረጋግጣል ሲላት፣ አቦ ወደ ገደለው ግባ ትለዋለች። እሽምን ንጣል ሲላት፣ እኔ ምንም አልፈልግም አለች። ደህና ነው ሲላት፣ ሌባና ፖሊስ እየተጫወትኩ ነው ነው መልሷ። ቅዱስም የሄንኪያል ወንጀል ነው የሰራሹ ሲላት፣ አሁን ለምን እንደፈለግከኝ ንገረኝ ትለዋለች። አይ ካልክ ደግሞ ወደቤት ቤቴ ልሂድ እድሜን ማሳጠር አልፈልግም ትላለች። እና የእነ ኪራይ ቤት እድሜ ማራዘቢያ ካምፕ ነው ወይ ሲላት ለጊዜው አዎ ትለዋል። ለማንኛውም እኔም የጠራው ስለዚህ ጉዳይ ነው ይላታል። ለምን ስትለው ስትለው ተነኪራይ ቤት መውጣት አለብሽ፣ ሲላት ለምን ተነጭራሹን እጀን ይዘህ ልስጥሽ አትልም ማለት ነው። እውነቴን ነው እያልኩ ያለሁት የእነ ኪራይ ቤት ሲበጠበጥ ማየት አልፈልግም፣ ለተወሰነ ጊዜም ቢሆን ከእኔ ጋር ትቆያለሽ ይላታል። ለምን መጀመሪያውን ይህንን ሀሳብ አላቀረብክም ነበር ስትለው እኔ እንደዚህ እንደሚሆን መቼ አወኩኝ አላት። ሀቃይነት ክራም ቤት አትበድ ሲላት ያ ቤት በመከራ ነው የጠራው ይላታል። ሰው መለስ ሰርጋ ማሰብ ይኖርብኝ። ስለ ምን ነው የምታስብ ይላታል። ለምን ነው የምትቀልደው? በማደጎ የምትወስደ ይድጅ መስልኩ ሆይ ትለዋለች። ሴፍ የሆነ ቦታ ነው የምፈልገው እየቀለሽ ነው ይላታል። ቅዱስ አታስቢ፣ እኔ እንደውም ካውሪዎች ጎሬ ውስጥ ስለምኖር ማንም አይሽም ሲላት አታስብ የእድሜ ማራዘሚያ መድኃኒት አለኝ ትላለች። ከዛም ብድግ ትላለች። ወዴት ነው ሲላት፣ ወደ መሄድ ነው በቃ ስትል፣ እረ ወይኔ ችማ ቀንድና ጥፏ ተነቅሎ እንጂ ደንበኛ ሴት ናት ይላል። ኪራና ጽናትም ከሶፋ ላይ ተቁፍቁፍ ብለው ቁጭ ብለው ሳለ ክብሮንና ሰኒ ይመጣሉ አጅረው የቱ ለህ ነው ሲለው፣ ዛሬ ከሰኒ ጋር ነው የዋልኩት ይላል። ጽናትም እንዴ ስራህ ስትለው፣ አስቀጣሁታ ትላለች ሰኒ። ኪራም እየሳቀ ብላሊንግ ኪራም እንደ እንደመሳቁ ላይ አይ ጥሩ ላይ ናችሁ ይላል። አው እንግዲህ የሰራ የት ማይደርስ ተብሏል፣ መጨረሻውን ማየት ነው ይላል ክብሮም። ሰኒም የት ሄደች የቤት ውስጥ አይት ስትል አረባ ከሰኒ ትላለች ፅናት። ይችንማ በዜራ ነበር ፍግም ማድረግ ስትል ቆይንም የምገርቡኝ ነገር ሴቶች ስትባሉ እርስ በርስ የማትስማሙት። ሰኒም ሪሰርች ልታሰራብን ነው ወይ ምን ነው ትላለች። ኪራም እኔምለው? ቀኑን ሙሉ በሰላም ሙላችሁ እኛን ስታው ለምንድነው የምትጣሉት? ሲል ከተነቃባችሁ እኮ ይቀራል ሲላት፣ ምንድን ነው የተነቃው? ትላል ሰኔም። ኪራም እየቀለደ ሲቀልድባት ናሁን ተገላገልኩ ሲል ደግሞ አንተ ጀመርከኝ አለ ሰኔ። እንደው መኋላ ጠጣ ብላ ብድግ ያለ። አረ ተከተላት አለ ኪራ። ለምን ሲል ትን እንዳይላት እኔ እሷ በምታረጊው እኮ ተጠያቂ አይደለም። ማራ ልብስ ያለቀየር ብሎ ብድግ ያለ። ከብሮ የሆነ ነገርማ አለ አለ ኪራ። እኔም እየሸተተኝ ነው የሆነ አዲስ ፍቅር። እየሳሳቁ ጀም ቅዱስም ከነ ኪራ ቤት ሆኖ ኪራ ምኑ ቅዱስ ችግር አለ ወይ ብሎ ሲል ያቺ ጦሰኛ ከከባድ ሰዎች ጋር ያጣላችኝ አለ። ምን ነው ምን ሆን? ትናንትና እዛ ቤት ጅ ነበረ። በከባዱ ነው የለዩኝ። በሰፈር ድረስ ተከተሉኝ። ቀስ ብዬ ነው ያመለጥኳቸው በግያስ ገብቼ አለ። ኪራም የዚህን ያክል አለ፣ አዎ ምንባክ ከከባድ ሰዎች ጋር ነው እያጋጨችን ያለው አለ። ቅዱስም በቃ ስትነሳ እናናግራታለን አለ። እኔ ጋር መግባባት አልቻንም አንታውራት። ሜሊም ስልክ እያወራች እያለ ነገርኩህ እኮ ሀቄን ሀቅን የሰራሁበትን የሰራውበትን የወሰርኩት ትላለች። የገለባ ያክል አልፈራህም እኔ ሊያን አታቀኝም ማለት ነው ትላለች የተኛን ሴጣን አቀስቅሰው አሉ እኔን ያ ያሰብኩትን ነገር ወደኋላ ያልልም፣ ስትል ጽናትም ከኋላ ሆና እያዳመጥቻት ነበረ። ወዲያው ስልኳን ዘግታ ዞር ስትል ጽናት ከኋላ ነበረች። ምን እየሰራሽ ነው ብላ ጭራሽ ተቆጣቻት። አረ ምንም ብላ ልብስ ላነሳ ነው ብላ የሆነ ነገር ይዛ ሮጠች። ሰኔና ኑር ጽናትም አልጋቸው ላይ ቁጭ ብለው ሲጀመር ልጅቷ ምንም ደስ የሚል ነገር የለባትም ትላለች ሰኔ። ኑርም እኔም እንደዛው አለች። ጽናትም፣ ስርዓትማ ቢኖራት እቤት ድረስ ጫት ይዛ ባልመጣች አለች። እኔ የምልሽ ለኪራ ነገርሽው ወይ ሲሏት፣ ምን ብዬ አድ እንግዳ ያመጣሃ ሴ ጥሩ አይደለችም ብዬ ግን እኮ መናገርም ይከብዳል አለች ኑሩ። ዝምታ ግን ጥሩ አይመስለኝም አለች ሰኔ። ጀመር ለኪራ እንደዚ አይነት ነገር መናገር የለም ምክንያቱም ጥሩ ላይ አይደለም ጥሩ ሞት ላይ አይደለም ትላለች። ጽናትም ኑሩም ናሆሜም እንደዚሁ ሲያስብ ነው የሚያድረው፣ እንቅልፍ አይወስደውም። ምን እንደሆነ አላውቅም ትላለች። እኔም ታድላችሁ ግን እኔ ግን የሚጨነቅልኝ የምጨነቅለትም ሰው የለኝም ስትል፣ አሁንማ የምትጨነቅለት እየመጣ ነው አለ ጽናት። ማነው አስጨናቂው ግን? አለ ሰኒ ሁሁም ቀጠላ አርጋ አታቂው አረባክሽ አለቻት ጽናትም። ኮሰረቴ ነዋ። ኮሰረት ይብቃልባችሁ እንዳልላችሁ ክራና ሚናም አንድ ካፌ ቁጭ ብለው ሄራ ሚና ስትላው፣ ሲላት ወይ አለችው። አንድ ነገር ልጠይቅሽ፣ ከቁጥር ውጪ ጠይቀኝ። ማለት ማለትማ ከሂሳብ ውጪ ማለቴ ነው ስትለው፣ እሺ ከሰዎቹ ጋር ምንድን ነገር ነው ያለሽ? አሰሪና ሰራተኛ ተዛ፣ የሰራሁበትን ገንዘብ አዚስ ሲያደርጉኝ ሰርቄባቸው ጠፋሁ አትለዋል። ሰረኳቸው? አዎ ምን ሴቶንሽ ነሽ ሌብነት ትንሽ አታፍሪም ሲላት አቡ አትም ፈጻደቅ ትለዋል። እስቲ አስበው ገላይን ሸጭ ያመጣውትን ገንዘብ ግማሽ በግማሽ ሲካፈሉኝ፣ በዛ ላይ ደሞ የሰራውበትን ደሞዜን እንዳለ ወሰዱብኝ። እሺ አንድ አማራጭ ልስጥሽ፣ ምህን ገንዘብ ገንዘብ ልስጥሽና ከኒም ከቤቴም ራቂ ሲላት፣ እኔ እኮ ከአንተም ከቤትም ወይም ከሚስትህ ምንም ነገር የለኝ ትንሽ ጊዜ ብቻ ልቆይን ያልኩት ህይወቴን ለማዳን አለችው። ከዚህ ከከተማ እራቂ ሲላት ሸቀጥ መሰልኩ ሆይ ነፍሴን አስጅ የሚጫወትባት አለ። ሰኒም በአጋጣሚ ኪራንና ና ሌን ታያቸዋለች። ካፌ ቁጭ ብለው እንዴ ምን እያደረጉ ነው ብላ ቆይ ብላ ተመለሰች። ሚናም ኪራን ያም መሀል እንዴ ብላው ጥለው ሄደች። ሰኒም ከኋሉ መታ ሚና ብላ ያዘቻት። ምን ፈለግ ስትላት እንዲው ምንም የተናደሽ መስሎኝ ነው። ደግሞ ስለባለፈው ይቅርታሺ ስትላት ይቅር ብዬሻለው። ያዝ ስታረጋት፣ በቃ ተይኝ እንዴ አለቻት። ይቅርታ አላረግሽልኝም ማለት ነው? እንደዛማ ከሆነ አለ ያረግልሻለው። አንችና ኪራማ የሆነ ነገር አላችሁ። ቆይ ታወጫታለች ብላ ተጽጋ፣ ተደዋውለው እቤት ንሾ ያለቻት አዎ ብላት፣ እሽ መጣው ብላ ስልኳን ዘጋች እና ሰኔ መንገዷን ጀምራ ከቤት እንደደረሰች፣ ምን ብዬ ልንገርሽ ጨነቀኝ እኮ ትላታለች ለጽናት። ምንድን ነው ብላ ስትጠይቃ፣ ኪራም ወደዛው መጣ። ኪራንም የት ነበር ስትለው፣ ስራ ነበር ቋለ ጽና ስኒም ስራ ነበር ካለች፣ አዎ ይላል ኪራም። ተዋሻታለች ከዚህ ሴጣን ከመሰለች ካፌ ውስጥ አላየሁም ወይ ብላ ትናገራለች። ጽናትም ሰኔ ምንድነው ምፌ ተፈጥሮ ብላ በአጋጣሚ ነው አለ የተን ተባተበ በአጋጣሚ ምናልጠጣ ሄጅ እዛ አግኝቻት ነው አይቻት ነው አለ። ጽናትም ብድግ አለች በንዴት። ወይ፣ ምን እያረግክ ነው ስትለው፣ አንቺ ግን ምን እያረግሽ ነው? አንተስ ምን እያረግክ ነው? ከእሷ ጋር ተቀመጠ ስትለው፣ ቆይ ተረጋጊ፣ ሰኒ ይኸውልሽ አለ። ሁሉንም ነገር እኔ ያስተካክለዋለሁ ግን አሁን ዝም በይ አላሰኒን ቆይ ይህች ሴትዮ ማናት? አልሰኒም ሁሉንም ነገር ነገ ነግርሻለሁ፣ ተረጋጊ አሁን ጽናትን ላረጋጋ ብሎ ብድግ አለ። ሰኒም ከሚያባ በር ላይ ተገናኝ ነው። አንዴ ልናወራ እንችላለን? ስትላት እኔ ነው አለቻት። ካንቺ ሌላ ምንም ሰው አይታይም ከኪራ ጋር ምን ነገር ነው ያላችሁ? ስትላት ቆይ አንቺ ልጅ ግን ምንድነው የምትጠይቂኝ? ይኸው ካየሽኝ ቀን ጀምሮ ለእኔ ጥሩ አመለካከት የለሽም ትላታለች ሚያ። ሌላ ጊዜ እንደርስበታለን። አሁን የጠየቅኩሽ መልሽ ትላለች ሰኒ። እሺ ምን ልንገርሽ? ሰኒም ከኪራ ጋር ምንድን ነው ያላችሁ ብላ ስትጠይቃት ምንም የለንም። ታዲያ ወይ ለምንድን ነው የፖሊስ ጥያቄ የምትጠይቀኝ? ትላት አለች። የጽናት እህት ስለሆንኩ ስትላት እኔም እህት አለኝ እና ግን ልክ እንዳንች እንዳንቺ እንደ እህቷ የምትከራከር ሴት አይደለችም እሷ፣ እንዳንቺ መከራከር ሳይሆን ሰውን ቶሎ የምታምን ልጅ ናት። ወይ በእናትሽ ተይኝ፣ ኪራ የድሮ ጎረቤቴ ነው ስትላት ሰኒም እየሳቀች ኧረ እዚህ አልጨረስንም እሺ ዓይንሽ ላይ ነው ስትላት ወይ ምንድን ነው የሚያንጣጣት? ልጁን ለአምስት ነው እንዴ ተደራጁበት? ትላለች ሰኒም፣ በሩን ዘግታባት ሄደች። በርስ ተንኳኳ ቆይታ ነበር የገባችውና ኪራና ጽናት ሳሎን ቁጭ ብለው ተቃቅፈው ሳለ፣ ቆይ ምንድን ነው ችግራችሁ በርስ አንኳኳ የማትከፍቱልኝ ብላ ተቆጣች። ጽናትም አልሰማንም ነበር፣ ቆይ ችግር አለ እንዴ አለቻት። ቀና ብላ ታዲያ እርስ በርስ እየሰደባችሁኝ እንደው ዝም ብዬ እሽ ብዬ እንድቀመጥ ነው የፈለጋችሁት አለች። ኪራም ቆይ አንቺ እንደት እንዲት ነው የምትናገሩ ሲላት እኔ ተሰድቤ ስናገር እውነቱን ስናገር ልክ አይደለውም አደል ስትለው እውን ለምንድነው በቀጥታው ቆይሽ ተረጋጊ ትላለች ጽናትም ወይ አንቺማ እንደዚህ ቅልስ ለስያለሽ በጎደኞችሽ ታሳድብኛለሽ አለቻት አንቺ ሴት ስነ ስርዓት ይኑሩ ሲላት የምን ስነ ስርዓት አንተ ከየት እንዳመጣኸኝ ረስተህ ነው እንዴ አለችው ሴት ምንን ለማለት ፈልገሽ ነው ስለማለት የምለውንም አንተው ታውቀዋለህ ስትል ጽናትም ቆይ ቆይ እናንተ ልጆች ምንድነው ያለው መሀላችሁ ይች ሴትዮ ማናት ትላለች ወዲው መለስ አርጋ ሴትዮዋም ምን ይኖረናል እንግዳ መቀበል ባህላችን ነው እናንተ ግን እንግዳ እኔን እንደመቀበል ከዛ ከዚህ እያሯሯጣችሁ ነው ትላለች ከዚህም በኋላ ግን ሰኒ ልትናገረኛ ትችልም አይ ካለች ግን አይ ካለች ግን አለ ጽናት ጥጥ ብላ ኪራ ያውቃል አለች ጽናትም ግን ይች ሴትዮ ማናት ትለዋለች ምንም አይደለም ለትንሽ ጊዜ ነው ትሄዳለች በቃ ይላታል መሄጄን ሳይሆን ማንነቴን ነው የጠየቀችው ትላለች ሚናም ለምን አፍሽን አዘግም ይላታል ኪራም ለእኔ ለአለማናገር የምታደርገው ጥረት እንደሆነ ገብቶኛል ግን ችግር የለውም ብላ ጽናት ተነሳች አጠገባቸው ኪራም ወይ ለምንድ ነው ዝም ማትይው አፍሽን ይበላሻል እንዴ ሲላት ከዛም ብድግ ቦታ አጠገቧ ይሄዳል እኔንም አቃጥላችሁኝ እንዲዝም አልላችሁም ደፋሮች ብላ እሷም ተደላትላ ቁጫለች ቁጫ አለች ጽናትም ወደ ስኒ ቤት ሄደች። ምን ተፈጥሮ ነው ስትላት፣ አይ ምንም ዝም ብዬ ነው የመጣው። ገና ተመንጣት የቱ መጣች የመጣሽ አለቻት። ወደ ውስጥ ገባች። ናሆሜም በቤት ውስጥ ቁጭ ብሎ እየዘፋፈነ ነበረ። አሸኟትም ወይ ሄዶ አይደለም ወይ አለ ጎሳዬ እያለ ወዲያውም ስልክ ሲደወልለት ክብሮን ወይ አባቤ ማለት ይለዋል። ናሆሜም አንተ ልጅ አበርክ እንዴ ናሆሜ ጋር እኮ ነው የደወልከው። እየተፈጠረ ችግር አለ እንዴ እና ጽናት ሰማች ይላል ናሆሜ። እና ከቤት ለምን ወጣች ወይ ሰኒ ጋሄዳ ይሆን እንዴ? ወዲያ ኑሩ መጣች። ምን ሆነ ሆነው አለች ማይ ምንም ሲላት፣ አታዋሸኝ አለ ኑርዬ። ኪራና ጽናት ሳይጋጩ አይቀሩም። ምን ምን ተፈጥሮ ይሆን ስትላት፣ ይች ምን አሳተና አቀርም አታዋሸኝ። እና ይች ሲሴትዮ ከመጣይ ጀምሩ ኪራ ደና አይደለም። ጽናትም ቢሆን ኪራን ላለመስጨነቅ ብላ ዝም እያለች ነው ሰኒና ጽናት ማብራ ታኝተው ይሄን ነገር ባልተናገርኩ ነበር እያለች የጸጸታት ነው። ሰኒም ለማንኛውም ኪራም ማብራራት አለበት ይሄን ነገር ለብቻው በጠየቁት እና ናሆሜና ኪራም እያወሩ እውነቱን መናገር ሳይሻል አይቀርም ሲለው፣ ናሆሜ ኪራም የምትወጁ የምታፈግሩ ባልሽ የሆነው ሰው ከሌላ ሴት ካልሆነ ሚናና አባራት ሲለው፣ ባባራራትም የባሰ ብጥብጥ ይመጣል። ገንዘብ ልስጥሽን ብላ ድንቢ አለችኝ። ወይም እኛ እናስወጣት ወይም እውነቱን መናገር ነው አለቀ፣ ይላና ናሆሜ ሁም ከሚናጋ ክፍል ገብታ ሰሞኑን ጥሩ ፊት አላሳየንሽም፣ ይቅርታ ትላታለች። እኔ እድሌ ነው ቤተሰብ የራሱ አይወደኝም ትላለች። እንደዚህም አትበይ ስትላት፣ ሄውኪራ አዝኖ ቤቱ ቢያስገባኝ ሚስቱ በጣም ጠልታኛለች፣ እናንተን ጨምሮ ትላለች። ሰው እንዳንቺ አይደለም አስተሳሰቡ ሁሉም ትላለች ሁሉም በየራሱ ፊና አስተሳሰብ አለው። እኔ ግን ልክ ነው ግን ጽናትን እኔ ስለማቃት ነው። ነዛኗ በር ላይ ይዛ ከፍ ዝቅ ያደረገችኝ ማ ጽንጽ ላሰኒ ናት እንጂ ልክ እኮ የአባቷ ገዳይ ነው ያደረገችኝ ትላለች። ሚና በቃ ሁን አታልቅሽ፣ ጸባሽ ማስተካከል ነው ስትላት እኔ እንደ ራሴ እንጂ እንደ ሰው አይደል ማሽቃበጥ አልፈልግም ትላለች ሰው ጥፋትሽ ሲነግርሽ ማሽቀበጥ ነው የምትዩው አለች ኑሩም! አው ሰው አሽቃብጦ እንዲወደኝ አልፈልግም አለች ሰውን ተወደዱ ከነ ምናምን ዋለ አለችና ሙር በቃ አይዞሽ ጽናት ጋር ሄድ ብላ ብድግ ስትል ይጅና ጽናናት እኔ ደስ ሰው አትላለች ያ ሰኒ ጋር መታ እንዴት ናት ስትላት ግን ደህናና ስብርብር ብላለች አለች ሰኒ ለምን አትከፋም የሆነ ሰው መጥቶ ከባልሽ ጋር ብቻ ነው ግንኙነት አለው ስትባይ ለምን አትከፋም? አለች ሙሩም። ምን ያህል ስሜት እንደሚሰማት እኮ እኔም ያየሁትን መናገር አልነበረብኝ መሰለኝ ትላለች ሰኒ። አንችማ ምን አጠፋሽ? ትላት አለች። ይህ መረጋጋት ነበረብኝ። አሁን ምን ማድረግ አለብን ብለን ነው ማሰብ ያለብን። ግን ይቅርታ አርግልኝ። ኪራ ጥፋተኛ ነው እሱማ። ሳናውቅ መፍረድ አንችልም። ጽና ስታለቅስ ማየት አልፈልግም ትላለች ሰኒ። እኔም አለች ሙሩም ሴት ሚናም እህት ተረጋጊ፣ አንቺ እኮ ምንም ማለት አይደለም ትላታለች። በቃ የሆነ ነገር ባያችሁ እሺ፣ እያለች በስልክ ስታወራ ነበረ። አይዞች ተረጋጊ። እኔ እኮ ስራ ስለበዛብኝ ነው። ደግሞ የሚሰዱሽን ሰዎች ልክ አስገባችኋለሁ ትላለች። አድርሰው ገብቶ ከማኑ የምታወሪው ይላታል። ከማኑም በአወራ መናገር አለብኝ ትላለች ሚናም። እኔ ያለሁበት ሁኔታ አትረጅም እንዴ ሲላት፣ እኔንስ አትረዳኝም የምኮ ወድጄን አይደለም የማንንም ስድብ መቀበለው ስትለው፣ ለአንችም ለእኔም ጥሩ አይደለም፣ ገንዘብ ሰጥሻለሁ ሂጂ ይላታል። ገንዘብ ወስጄ የምገባበት ከሌለ ምን አድርጋለሁ ትላለች። ደንቆሮነሽ እንዴ ቤት ልከራይልሽ እኮ አልኩሽ ሲላት፣ አሁንማ ሳርቅጠሉም ምኮንን ለማስያዝ ነው የሚሮጠው አለች። መጥፎም ቢሆን ለመኖር ደግሞ እጓጓለሁ። ማንም ሰው ደግሞ እኔ ሊረዳኝ አልቻይ አይችልም። ለምን የኔን ቤት መረጥሽ ሲላት አጋጣሚ አቃጣሪ ነው አላውቅም በቃ አለችው። እኔ ከአንተ ምንም አልፈልግም፣ አንተም ደግሞ የምትወዳት ሚስት አለችሁ። ስለዚህ ምንም አትፈልግም ከኔ። የኔ ህይወት ተበጠበጣ ይላታል። እኔም እኮ የአይጥ ነፍስ አይደለም ያለኝ፣ ምን አለ ትንሽ ብትታገሰኝ ትላለች። እሺ በቃ በቅርቡ ከሀገር ወጣለሁ፣ ትንሽ ቀን ብቻ አለችው። እኔ ቀድሜ አየህ፣ ኪራ እኔም እንዳንተ ልክ እንደምሳሳላት አንድ እህት አለችኝ እና ታደን የምናገባኝ ሲላት አየህ፣ የኔን ህይወት የኔን ታላቅ እህት ነበረችኝ በሽተኛ ናት። እኔ ነበርኩ እየሰራውን ማስተዳድራት አለች። ታዲያ ቤተሰብ የልሽ ሞች ሲላት ቤተሰብ ነበረኝ፣ ግን ለእህቴ ብዬ በጀመርኩት ስራ ተሰርዣለው ከደብተር ትላለች ታቃለ ኪራ ሰውነቴን ሸጬ በማገኘው ገንዘብ ለነሱ ሰጣቸዋለሁ። ገንዘቤን ወደው እኔን ግን አይወዱኝም። ታዲያ እንዴት ነው ሰውን እንድወድ ሰው መውደድ የምችለው ስትል አይዞሽ አላት። እኔም ለሐቄ የምደራደር ሰው አይደለሁም፣ ግን ደግሞ አንተም ደግሞ በመጥፎ መንገድ ባታውቅህ ጥሩ ነበር። ለአንተም ደግሞ መጥፎ ነገሮች በትራስክር ተጭነው ሲመጡ ሂራም በጣም ግራ ተጋብቷል። አንድ በኩል የደግነቱን ማድረግ ይፈልጋል። ከገባበት ችግርም እንዴት እንደሚላቀቅ እያሰበ ነበር። አሁን ወደ ጺጋ ልሄድ ብሎ ተነስቶ ወጣ። ጽናትም ከነሰኒ ጋናት ራሷን በጣም ስላመማት ራሷን አስራ ቁጭ ብላለች ከሶፋ ላይ። ሰኒ ቡና ላፍላልሽ ወይ ምን ላድርግለሽ ትላታለች። ምንም አልፈልግም ብላ ቁጭ ብላለች። አሁን ደናነሽ ወይ ስትላት፣ ደናነኝ አለች ጽናት። ይቅርታሽ ትላለች ሰኒ ለምን ነው ይቅርታ ስትላት፣ እኔ ቸኩዬ ባልናገራት ኖሮ አንቺም እንደዚህ አትሆኝም ነበር። ይቅርታ አያስፈልገውም ጥፋቱ ያለው እኔ ቤት እንጂ አንቺ አይደለሽም ትላለች ጽኑ። ቢሆንም እኔ ነኝ ጥፋተኛዋ ትላለች ሰኔ። ነው ብለሽ ነው አሁን አሁንማ ትግስት ያለቀ ስትላት፣ ያንቺማ ካለቀ የኔ ማደቀቀ ነው የሚባለው ስትላት ፈገግ አሉ። የዛሬው በዚሁ አብቅቷል። ቀጣይስ ምን ይፈጠር ይሆን? ላይክ እና ሰብስክራይብ ላይክ ዋን አትርሷት። ወገኖች አበረታቱኝ። ባይባይ